በዚህ ውስጥ ስለ ንጉሱ አሟሟት ብዙ በግልጽ የተናገሩት ነገር የለም። እርስዎ ግን ሌላ ሰው ጠቅሰው ንጉሱ አደንዛዥ ሽታ ተሰጣቸው፣ በትራስ ታፈነው ነው የሞቱት አኔስቴዚያ ተሰጥቷቸው ነው የሞቱት አኔስቴዚያ አልሞታሉ አልሞታሉ እና እንዲያፍናቸው የተላከው ወታደር ፈራ ስለዚህ ዳንኤል እሱ ገባ። ራሱ ዳንኤል አስፋው፣ ዳንኤል አስፋው፣ ኮሎኒ ዳንኤል፣ ሻለቃ ዳንኤል አስፋው አፍኖ ገደላቸው። እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ኤፍ ኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለሁለት መኝታ 91 ካሪ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለሶስት መኝታ 130 ካሪ ሜትር በ1 ሚሊዮን 391 ሺህ ብር ቅድመ ክፍያ ብቻ ቤትዎን የግልዎ ያድርጉም 60 ሲከፍሉ ተጨማሪ 40 ቅናሽ ያገኛሉ። ራሳቸው መንግስቱ ኃይለ ማርያም እኮ እነዚህን ሰዎች መጀመሪያ ቀን እያደቡ ማድረግ ይወዳሉና እንደዚያ ቀኑ እስኪደርስ አድርገውት እንደሆ እንጂ ሊገሉ እኮ ገና የዛን ጊዜ ዝግጅት እኮ የላቸው። አቋማቸው እነ ለማ ጉተማም በረከታብም እነዚህን ሰዎች ማስወገድ ነው። አሁን የትርጉም ነገር ነው። ይወገዱ እዚህ ከአዲስ አበባ ይራቁ ብለዋሉ። አማን ይሏቸዋል። ከዚያ ሲሄዱ ሊያስመልጡና እንደገና ተቃዋሚ ሊያፈሩ ነው የሚል ይሄ ኢንተርፕሪቴሽን ያላቸው ሰዎች አሉ። ግን በዚያን እለት እነዚህ ሰዎች ወደ ሞት እንዲሄዱ ከሐረርም ከኤርትራም ከዚህም ሰዎች ከያሉበት ጦር ካለበትኝ እነዚህ የንዑስ ደርግ አባሎች ሁሉ የተጠሩት የአማን ችግር ነው። አማን እንቢ ሲል፣ እናንተ ጋር አልሰራም ሲል እዚያ ላይ የተነሳ ነገር ነው። ከዚያ በኋላ ተሰብስበው እነዚህ ሰዎች እንትን ሲሉ ሄደዋል። ዳንኤል አስፋው ውሳኔ ሳይሰጥ እሳቸው ተገድለዋል። መጥቶ ከስብሰባ ላይ እጅ ስጥ ልንይዘው ብንሄድ ጦር አነሳ አልቻለም ብለው ሲሉት ድምፅ ማጓያ ነገሩት። እጅ ስጥ በሉት እዚያ አስፈላጊ የሆነውን ኃይል ፈጽማችሁ ያዙት ነው ያሉት። ግን ተገሏል። ቀድሞ የተገደለው ኦልሬዲ ሞቷል። ይው ይሄ ነው እንትኑ አማን ሞቷል። ግን ይሄንን ትዕዛዝ ይሰጣል። ይሄም ለምንድን ነው እንዲህ የሚነገረው? ያል እንደው እነዚህ በየቦታው የመጡ ንስ የደርግ አባላት ው ይሄንን ነገር ሰምተው እምቢ ብሎ ነው የተመታ ብለው ሂደው ሁለት ወር እንዲናገሩ ነው። አየህ ጦሩን በጣም ነው የፈሩት። እነዚህ ሰዎች ሄደው እንትን እንዲያደርጉ ነው ግን እዚያ ላይ ይደረግ እሱ እንትን ካለ፣ ለምን እንደዚህ አይነሳ? ማለት እንግዲህ ድርጅታዊ ስራም ሊሆን ይችላል። ተነሳ አክሊሉ ሀብተወልድ፣ ገሌ ገሌ ዝም ብለው እንትን እያለ ነው። አሁን ቅርብ ጊዜ ወጣ ደብዳቤ አለ መንግስቱ ኃይለማርያም ግድያው እንዲፈጸም ጽፎ የላኩት አለ አለ ስለዚህ መንግስቱ ኃይለማርያም እነዛ ባለስልጣናት ላይ እርምጃ እንዲወሰድ ቀጥታ ትዕዛዝ ሰጥቷል። ከዚህ አንጻር ከአሁን በፊት በሀሜትም በማረጋገጫም ማስረጃ ያልተገኘለት ነገር እነ ፕሮፌሰር መስፍን ወልደ ማርያም ባለስልጣናቶቹ እንዲገደሉ መንግስቱ ኃይለማርያምን አማክረውታል፣ እነ ደጃዝማች ከበደ ተሰማም እንዲገደሉ ምክር ሰጥተውታል የሚለው ውሸት ነው። እኔ ልንገርህ፣ እኔ አሁን እነዚህን ሰዎች ከዓለም በቃኝ እስር ቤት ውስጥ የገደለ ወታደር አነጋግሬአለሁ። ስሙንም መናገር ይቻላል አነጋግሬአለሁ። እሱም አያውቀው ዝም ብሎ ሹታውት ማድረግ ነው። ከሳያረገው ነው የመራው የግድያውን ቡድን ጽፈውታል። ከሳያረገው ነው የመራው። እነዚህ እነዚህ ሰዎች ሄዱ ዝም ብሎ አለ። አይደለም ይሄ ምንም ነገር የማያውቅ ሰው በእንትን እንዳሰሯቸው፣ በሰንሰለት እንዳሰሯቸው አንዱን ገለው አንዱ እየሮጠ ተመልከት። እንግዲህ አንዱ ተገሏል። አንደኛውን ሊያመልጥ ይሮጣል የነበረውን ሜስ ይህ ወታደር ሲነግርህ ማመን ያቅታል። ጨካኞች ናቸው። ስለ መንግስቱ ኃይለ ማርያም ጨካኝነት ምንም እንትን የለውም። እሳቸው እኮ የሚጠሉት ሰው እስኪጠፋ ድረስ ቁጭ ብለው እንትን ሄደው የአጥናፏ በተን መቃብር አይተው ነው የተመለሱት። እነዚያ ኦፕሬሽኑን የመሩት ሰዎች እነ ሽመልስ ዋለልኝ ናቸው። ይህንን የሚል እዚሁ ላይ የሚነሳው የመንግስቱ ኃይለማርያም በህይወት ዘመናቸው ብዙ ሰው ሲሞት ልቅሶ ደርሰው አያውቁም ብለው ጽፈዋል። ሁለት ሰው ልቅሶ ላይ ተገኝቷል። ሶስተኛው እንግዲህ አጥናፉ አባተ መቃብር ላይ ነው እዛ ያኛው መለ ከዚህ አሁን ሶሻል እንትን ጋር የተያያዘ አይደለም። እዚያ ላይ የተገኙበት ሌላ የራሱ የሆነ እንትን ነው። ያኛው ሞቶም አላም ነው ብለው ነው። አዎ፣ ይህም መቃብር ቦታው እንዲታወቅ አልፈለጉም። የአጥናፉ አባት የአጥናፉ አባት እና የመንግስቱ ኃይለማርያም መሰረታዊ ልዩነት ምንድን ነው? ለግድያ ያበቃቸው አጥናፍ እኮ መንግስቱን ለስልጣን ያበቃ ሰው ነው። ልብ አድርግ እንግዲህ እንትን ነው፣ አጥናፉ ጀንዊን ነው፣ የዋህ ነው። ተና ምድር ጭንቅላቱ በጣም እንት ነው፣ ግን አንደበተ ሩቱ አይደለም፣ መናገር አይሆንለትም፣ ጉልድፍ ነው አንደበቱ እና በመጨረሻ ተፈሪ በንቲ ሲገደሉ ከመጠን በላይ ነው የተቆጣው፣ እና ለመሸሽም ሞክሮ ነበር ይን ተፈሪ በንቲ እንግድያ። ወለጋ ጊምቢ ሁኖ ነው የሰማው። በሱ ምክንያት መጥቶ ተበሳጭቶ ብዙ ነገር ተናገረ። በወቅቱ አብሮ የነበረውን ሰው ጠቅሰው ጽፏል። ግርማ አድማሱ ግርማ አድማሱ እና የእሱ ጸሐፊ ነበር። ከዚያ በኋላ መተው ግርማ አድማሱ አስቀድሞ ገብቶ መንግስቱን አነጋግሮ ነው ወጥቶ ያገኘው አጥናፉን። እንግዲህ ምን ተነጋገሩ አናቅም። እሱም እንዲተነጋገርን አላለኝም። ልብ አድርግን። ያሁን ግን የኔ እንዳለ ተሰማ መንግስቱ ኃይለ ማርያም እና ግርማ አድማሱ እንትን ናቸው። የመሳሪያ ግምጃ ቤት ሰራተኞች ላይ ይታወቃሉ። ቅርብ ናቸው እነዚህ ሰዎች። ይሄ ሰው ይህ ዚያም የተመደበበት ሞቲቭ ይኖረዋል የራሱ አይታወቅም። የፖለቲካ ሞት ይኖራል ግን እንደዚህ አይነት ነገር ነው ያለው። መልካም። እስኪ ስለ ንጉሱ አሟሟት ያው መጽሐፎት ላይ ገጽ 69 ጀምሮ ስለ ንጉሱ አሟሟት ሻለቃ ዳንኤል አስፋው ከደብረ ብርሃን መጥቶ እንደገደላቸው ኖ ጦር መጥቶ እሱ እዚሁ ነው። አዎ እና በተያዙበት ጊዜ ደግሞ እርስዎ በመጻፎት በአግባቡ ተነስተው በስነ ስርዓት ወደ አራተኛ ክፍለ ጦር እንደተወሰዱ እንደውም ሊወስዷቸው የመጡት ወታደሮች ግርማ ሞገሳቸው ሲያስፈራቸው ለልዑል ራስ ምሩ ተነስቶ እንግዲህ እርሰ እነሱ ና ሄዱ እንጂ ብሎ እንደለመናቸው ብለዋል። በአንጻሩ ወርቁ ፈረደ ደግሞ ወጠምሻ ወታደር እየደበደበ እያንገላታ በቡጢ በቡጢና በቦክስ እያለ ነው የወሰዳቸው የሚል ውሸት ነው አብሶሉት። እኔ እንግዲህ ስማ፣ አሁን እዚህ ላይ ስናገርም ሶሪ እናገረዋለሁኝ። ቅድም ነግሬሃለሁኝ፣ የኢትዮጵያ ኢንቴሌክቹዋልስ ውሸታሞች ነን። ይዋሻል ሰው ሁሉ። አንዱ ውሸታም ደግሞ ይሄ ሰውዬ ነው። አንደኛ አልነበረም ቦታው ላይ ይህች ጽፍ ነበረ። ሁለተኛ ሰው አላነጋገረ። ሰው ካላነጋገረ ጠንቋይ ጠየቀ? እዚህ ቦታው ላይ የኖሩ የነበሩት ሰዎች ደግሞ አሉ። ይሄ የንጉሱ ታሪክ የሞት ታሪክ የአያያዝ ታሪክ ሩቅ ቀን አይቆይም ይጻፋል ብዬ አምናለሁ። እኔ የልዑል ራስ ምሩ ቤተሰብ አለ። የተማረ ቤተሰብ ነው። እሳቸው ከቦታው ላይ አሉ። ይህ ተጠርተው ነው የመጡት፣ እንዲታዘቡ። እሳቸው እንዲነበብላቸው ሲደረግ አነበቡላቸው። ዝም ብለው ቁጭ አሉ። ደበላ ድንሳ ነው ያነበብላቸው። ከተወሰነ ጊዜ በኋላ ተቀብለናል አሉ፣ መውረዳቸውን ማለት ነው። ያ እንግዲህ ሩቲን የሆነ ያነጋገር እንትናቸው ነው፣ የድሮ እዚህ በስልጣን ላይ ሳሉ የነበረው እንትን ነው። ኦኬ ተቀብለውታል። መውረዴን ተቀብየዋለሁ ነው የሚሉት። ተቀበሉት፣ ዝም ብለው ቁጭ አሉ። እንደ ደበላድን እንግዲህ እነዚህ አንደኛ ልጆች ናቸው፣ ሁለተኛ ነገር ኤክስፔሪየንስ ናቸው። አሁን ንጉስን ያህል ነገር ወረዳ ያህል እያለ እየተናገረ እዚያ ብዙ በቆመ አይፈልጉም። አቅም ምን እንደሚደርስባቸውም ያሉ ማን ምን እንደሚቃወማቸውም አያውቁም። ስለዚህ በቃችሁ ንገሩልን ብለው ለራስ ምሩ፣ ለራስ ምሩ ሲነግሯቸው ተፈሪ እንግዲህ መቼስ ምን ይደረግ፣ ተነስ እና ሄድ ብለው ተናግረው። የሚደነቅ ነገር ግን ጨምረዋል፣ ዙረው እኔ አብሬያቸው አብሬው መሄድ እችላለሁ ብለው ጠይቀዋል። ልልልዑል ራስ እምሩ እኔ አብሬው መሄድ እችላለሁ። ፍቅር ማለት እንደዚህ ነው፣ ልብ አድርግ። እስከ መጨረሻው ድረስ ታማኝነታቸውን ገልጠዋል። እኔ ሰውዬ ልክ ይሄንን ነገር ሀብተ ጊዮርጊስ ፊታውራሪ ሀብተ ጊዮርጊስ ላጼ ምኒልክ 17 ዓመት እስካራ ወጥተዋል። በየዓመቱ እሳቸው ውስጥ ሞቶ ማለት የዛን ዘመን ባለስልጣኖች ይሄን ያህል ይዋደዳል። አይ እዚሁ ላይ እንግዲህ መንግስቱ ኃይለማርያም ትዝታ የትግል ትዝታቸውን የጻፉበት መጽሐፍ አለ። እነ ኮሎኔል ፍስሐ ደስታ ጽፈዋል። እነ ፍቅረ ስላሴ ወግደረስ እኛና አብዮቱ የሚሉ መጽሐፍቶችን ጽፈዋል። በዚህ ውስጥ ስለ ንጉሱ አሟሟት ብዙ በግልጽ የተናገሩት ነገር የለም። እርስዎ ግን ሌላ ሰው ጠቅሰው ንጉሱ አደንዛዥ ሽታ ተሰጣቸው፣ በትራስ ታፍነው ነው የሞቱት አደስቲ አልሞታሉ አልሞታሉ፣ እና እንዲያፍናቸው የተላከው ወታደር ፈራ። ስለዚህ ዳንኤል እሱ ገባ። ራሱ ዳንኤል አስፋው ዳንኤል አስፋ ኮሎኔል ዳንኤል ሸለቃ ዳንኤል አስፋው አፍኖ ገደላቸው። እንግዲህ ይሄ ይሄ የሆነው ነሐሴ 20 1967 ዓ.ም ነው። አዎ አሁን ስለዚህ የአሁኑ ትውልድ ንጉሱ በተፈጥሮ ሞት ነው የሞቱት እያሉ የጻፉት የደርግ ባለስልጣናት የጻፉት መጽሐፍ አለ። ውሸት። እርሰው ደግሞ ንጉሱ ታፍነው ነው በተራስ ታፍሰው የማደንዘዣ ሽታ ተሰጥቷቸው ነው የተገደሉት። ኮሎኔል ስለሽ መኩሪያ ኮሎኔል እዚህ ግድያ ጋር ከቀብሩ ጋር ከግድያው ጋር እኮ ፓርታድ ፓርስል የነበረ ኦፊሰር ነው። እዚያ ግቢ ውስጥ ነበር። አነጋግሬዋለሁ በግልጽ ነው የሚነግሩ። ምንም እንትን የለውም። የመረጃ ባለስልጣን ሆነን አለቃዬን አነጋግሬያቸዋለሁ። እነሳቸው ተገድለው ነው የሞቱት ንጉሱ ተገድለው ነው የሞቱት። አዎ ተገድለው ነው የሞቱት። አገዳዳላቸውም ምልህ እንትን ነው ያሳዝናል። እኔ አፄ ኃይለ ስላሴ ስልጣን ለምን ለምን ወረዱ ብዬ እንትን አለልም። መውረድ ነበረባቸው። የአሟሟት ነገር ደግሞ፣ ለውጥ ከመጣ ሰርፕራይዚንግ አደለም። ሰው ይሙት አይባልም፣ ግን በዚህ መልክ ለምን ይሞታሉ ነው ጥያቄው። ንጉሱ ተዋርደው በትራስ ታፍነው ለምን ይሞታሉ? ምን ጥቅም ታገኛለን? ለምሳሌ አሁን እሳቸውም የሰሩትኝ ስህተት አለ። በእነ መንግስቱ ነዋ ጊዜ የሞተ ሬሳ እኮ ጊዮርጊስ ላይ ይሰቅለዋል። ምንድን ነው ትርፉ ቴልሚ ምንድን ነው ትርፉ? አንድ ሰው ከሞተ በኋላ ሰቀልከው፣ አቃጠልከው፣ ቀበርከው፣ ጣልከው አይሰማህ። ምንድን ነው ትርፉ? ስለዚህ እሳቸውም የዚሁ አይነት ነገር ነው። እንዲያው የእጃቸው ይሆን ብሎ መጠየቅ ይቻል ይሆናል። አይዶን ነው ሌላው የስልሳዎቹ ባለስልጣናትን መገደል ተከትሎ አሜሪካ በወቅቱ አቋም ይዛ ነበረ፣ ቁጣም አሰምታ እንደነበረ ጽፈዋል እርስዎ በዚህ ምክንያት መንግስቱ ኃይለማርያም እንደውም ወደ ራሻ ወይም ደግሞ ወደ ምስራቁ የሶሻሊስት ካምፕ ሂደው ገቡ ብሎ በዚህ መስማማት ይቻላል? አይ የኢትዮጵያ ጦር ታጥቆት የነበረው የአሜሪካ መሳሪያ ነው። የአሜሪካ መንግስት እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ፌም አጠገብ የፋሲካ በዓልን ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም፣ ባለሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትሆን የግለው ያድርጉም 60 ሲከፍሉ ተጨማሪ ፐርሰንት ቅናሽ ያገኛሉ። ንጉሱ እያሉ ጨምሮ የከፈሉበትን መሳሪያ እንኳን በጊዜ ዴሊቨር ሊያደርግላቸው አልሞከረም። ደርግ ሲመጣ ደግሞ ዊዝ ሆልድ አደረገው። በዚህ በኩል ደግሞ ወረራ መጣ። ኦኬ ምን ይሻላል? አሁን ምርጫ የለውም። እዚህ ደግሞ ያለው በጎናቸው አሁን አዲሱ መርጅ እያደረገው ኃይል ኢህአፓም ሆነ መየሶን ፕሮግሬሲቭ የሆነ ሶሻሊስት እንትን ያለው ነው አለኝ ብሎ የሚያምን ነው። ሶሻሊስት መሆኑን ሲወቅ እሱ ነው እንትኑ። ስለዚህ መሳሪያ ፍለጋ የግድ ነው በዞር ያለበት እሳቸውም አሜሪካን ቢሲሏቸው ሞስኮ ሄደዋል መስኮ ሂደው ሳይሳካላቸው ሲቀር ፔኪንግ ሂደዋል። እዛን ጊዜ ቻይና ቻይና ሂደዋል። ማ እንደው በአጋጣሚ በአጋጣሚ ነው። ይህ እንኳን ከትረካው ወጣ ያለ ነው። ቻይና ኢትዮጵያን ትወዳለች። በስድሳ ሁለት ስድሳ ሶስት በዚያ ገደማ የቻይና ጠቅላይ ሚኒስትር ወደዚህ ወደ ደቡብ ምስራቅ አፍሪካ ሀገር ሄዶ መመለሻ ቤንዚን አጣ እና ሌሎች ደቡብ አፍሪካ እምቢ አለው፣ ሉሳካም እምቢ አለው፣ ማንቴርስም እምቢ አለው። ንጉስ ሲፈለጉ ሲፈቀዱ ግን ቃኛው ሄዳችሁ ሙሉ ብለው ትእዛዝ ሰጡ። ያ ሰውዬ ከዚያ ተነስቶ ሄዶ ከቃኛው ነዳጅ ሞልቶ ወደ ሀገሩ ተበልሷል። ይሄንን ይሄንን ማለት ነው እንደ ትልቅ እንትን አድርገው ውለታ ይዘውት ነበር እና ያም ሁኖ ግን ትንሽ ነገር ሰጧቸው እንጂ ብዙ ነገር አልሰጧቸውም። እሳቸውን ኤግዛክትሊ ዛሬ የኢትዮጵያ መንግስት ንጉሡ የሰሩትን አይነት በኢትዮጵያ አየር መንገድ ለቻይና አድርጎታል ብዬ አምናለሁ። ይሄ የኔ ፐርሶናል ሀሳብ ነው። በኮሮና ምክንያት ቻይና ሌሎቹ ሁሉ ብሎክ ሲያደርጋቸው የኢትዮጵያ መንግስት ግን ወደዛ የነበረ በረራውን አላቋረጠም ነው። በእርግጥ ከለቱ ርዕሰ ጉዳያችን ይለያል፣ ግን ከዚህ አንጻር ደግሞ ቻይና ከፍተኛ ብድር ለኢትዮጵያ ስለሰጠች የዲፕሎማሲ ቀባ ነው የሚባል ነገር አለ። እስኪ ለአሁኑ አይሆነንም። መጀመሪያ አንተ የቀሰቀስከው ነገር እኮ ልብ የሚለውጠው ነው። ልክ ነው፣ እንደሱ ነው። እሺ፣ ወደ ራሳችን እንመለስ። ወደ ራሳችን ስንመለስ እዚሁ ላይ አብሮ የሚነሳው ነገር ምንድን ነው? ሻለቃ አጥናፉ አባተ ያው እነ ተፈሪ ባንቴ ላይ በተወሰደው እርምጃ ከፍተኛ መበሳጨት አሳይተው ነበረ። ቁጣም አሳይተው ነበር። ከደርግ የመውጣትም ዝንባሌ ነበራቸው የሚል ነገር አለ። ወደ ጎንደር ሄሊኮፕተር ይዘው ሊሄዱ አዎ፣ ከወለጋ በቀጥታ ወደ ጎንደር ሊሄዱ ነበር። እንግዲህ ጎንደር ሄዱ ማለት ሁለት ኦልተርኔቲቭ አላቸው ለመሸሽ አንድ ሱዳን ቀርባቸዋል። በዚህ የሚቀርባቸዋል ግን፣ ለከተማ የሚቀርባቸው ያኛው ነው። ወደ ሱዳን ከተሞች የሚያደርሳቸው ይሄኛው ይርቃል። እዚህ አንድ ይሄ ነው። ሁለተኛ ነገር ከሽፍቶች በተወኩ ሊደረጉ ይችላል። በመንግስቱ ኃይለማርያም ተበሳጭተው ሁ እንደሱ ግን እሳቸው ጎንደር ሊሄድ ነው ያሉት ከወለጋ ጎንደር ሊሄድ ብለው ነበር እሱነን ብሎ መክሮ ተው እንጂ እንደዚህ አይነት ነገር ጉዳት ይደርስብዎታል እንደዚህ አይነት ነገር ነው ያልተሳካልሁት እንደሆነ ምናም ብሎ ሻለቃ ግር ማድማሱ ነው እንደዚህ መከራቸው አባብሎ ነው እንትን ያላቸው ስለዚህ ይሄንን ሲቹዌሽን ገብቼ ለመንግስቱ ኃይለማርያም ነግሬዋለሁ ከመገናኘታቸው በፊት ብለዋለሁ ስለዚህ አሁን መንግስቱ ኃይለማርያም ብሪፍ ተደርገው አዌር ሆነው ይሄኛው ግን ደንግጦ ወይም ተናዶ እንደዚህ ነው የተገናኙት፣ እና የሚላቸውንን ይጠብቃሉ። ሻለቃ አጥናፉ ሻለቃ መንግስቱ ያላቸውን እንትን ነው የሚጠብቁት። ፖዘቲቭ ሆኖ አገኙትና ሰው ናቸው፣ ተታለሉ። ግን ያው ውሎ አድሮ ግን በላቸው። አዎ በላቸው፣ የዛለት ሊበላቸው፣ አብረው ቢኖሩ ይበላቸው ነበር ነው የሚሏቸው ሻለቃ አጥናፉ አባተ መሰረታዊ ልዩነት የፈጠሩት ከመንግስቱ ኃይለማርያም ጋር የምንከተለው ርዕዮተ ዓለም የምዕራብ ወይም የምስራቅ በሚለው ነው። መንግስቱ ኃይለማርያም ያው መሳሪያ ለማግኘትም ሊሆን ይችላል በሌላም የመኢሶን ምሁራኖችም በአስተማሩት መሰረት ሊሆን ይችላል እነ ባሮቱም ሳ በነገራችን ላይ ይህን የመኢሶንና የኢህአፓንን ወደኋላ እንመጣበታለን። በዛም መሰረት ሊሆን ይችላል እሱ ወደ የህብረተሰባዊት ወይም ደግሞ የሶሻሊስት ካምፕ ሄዶ ሲገባ ይሄ ለታንዛኒያም ለምስራቅ አውሮፓ ሀገራትም አላዋጣም። ስለዚህ ኢትዮጵያ በፍጹም ሶሻሊስት መከተል የለባትም፣ በእኔ እድሜ ያለው ሻለቃ አጥናፉ አባተ፣ በእኔ እድሜ። ስለዚህ እኛ መከተል ያለብን ሚክስድ ኢኮኖሚ፣ አዎ ቅይጥ የኢኮኖሚ ስርዓት ነው መከተል ያለብን የሚለው ነው። መሰረታዊ እሱ ነው፣ አሁን ልዩነቱ ከስብሰባ ላይ ነው ይሄን የተናገርኩት የተናገሩት፣ እና አንሳሉ እምቢ አሉ እዚያ በኋላ ያው የሆነው ነገር ሆነና ገደሏቸው። ወደው ነው የገደሏቸው። አሁን አንዳንድ ሰዎች እንዲወጥቶ እንዲወርዶ ተገደለ የሚል ነገር አለ መነጋገሪያ ጊዜ የሰጡትኛ ስመስለው ነው አይደለም። እንደዚህ አይነት ነገር አልደረሰም፣ አልደረሰም። አሁን ታሪክ ሲጽፉ እንትን አሁን ለምሳሌ አንዳንድ ሰዎች የጌጃ ሰፈር የመሳሪያ ግምጃ ቤት አመፅ ተነስቶ ነበረ እዚያ ገደማ ላይ በዚያ አንድ ዘመን ማለት ነው። ደበላና ፍቅረ ስላሴ ሌሎች ሰዎች ሂደው ነው እንትን አሉ እና ከዚያ እነ ደበላ ነን የደርግ አባላቱን ሊያፍኗቸው ሲሉ እዚያ የነበሩትን ጦር ደበላ አንድ ጥይት ተኩሶ ነው የወጡት። ፍቅረ ስላሴ ከዚያ ተነስቶ አራተኛ ክፍለ ጦር ድረስ ሮጥ ብለው የጻፉ ሰዎች አሉ። እስኪ ወደ ኋላ ሉ ሰው እና ሻምበል እነ መንግስቱ ኃይለማርያም ያው 67 ዓ.ም አካባቢ ከንጉሱ ስርዓት ብዙ ያራቁ ሰዎችን ምሁራንን እያመጡ ለህዝቡ በህዝቡ ላይ ተጽዕኖ እንደሚፈጥሩ ሰዎችን ስልጣናቸውን እስኪያደላድሉ ድረስ ብዙ ሰዎችን ወደፊት ያመጡ ነበር ይባላል። እንዲያውም ይህንን ነገር ከግብፁ ከማል ገማል አብድልናስር ነው የወሰደው ብለው እርስም ጽፈዋል። ደራሲ አዲስ አለማየሁን ጠቅላይ ሚኒስትር እንዲሆኑ እነ መንግስቱ ኃይለማርያም ጠይቀዋቸው ነበር። ለምን እምቢ ያሉ ይመስልዎታል? እሳቸው አየህ የፎሪን ኢንቴሊጀንስ ከፍተኛ ስልጣን የነበራቸው ሰውዬ ናቸው፣ አሁን የማነጋግራቸው እኔ የመረጃው መስሪያ ቤት ያን ጊዜ አልገባሁም። እሳቸው ሲነግሩኝ በሙሉ ስልጣኔ በእኔ ውሳኔ እምሰራ ከሆነ ልቀበላችሁ ጠቅላይ ሚኒስትርነቱን። አዎ ግን እንዲያርግ እንዲያርጋችሁ ብላችሁ የምትሉኝ ከሆነ እኔ እኮ የስነ ጽሁፍ ሰው ነኝ እንጂ የፖለቲካ ሰው አይደለሁም፣ ብለው መለሱ እና፣ በእንትኑ በጋዜጣ በሬዲዮ ላይ ወርፈዋቸዋል እኮ በደንብ አድርገው እሳቸውን ኢትዮጵያ በተቸገረችበት ጊዜ እንዲህ ብለው እንዲህ ብለው ብለው ወርፈዋቸዋል። እሳቸው ግን በሲስቴም ወጡ፣ አመለጡ። አሁን ወደ ሚካኤል ምሩ ደጅ ጥናት የተካሄደው በዚህን ጊዜ ነው። ሚካኤል ምሩም አልቀበልም ብለው ነበረ ነው የሚባለው አዎ ግን ደግሞ ከላይ ቅድም እንደተነጋገር ነው። ልዑል ራስ እምሩ ሲሞቱ መንግስቱ ኃይለማርያም ልቅሶ ሄደው ነበረ። አዎ፣ ቅዱስ ስላሴ። አዎ፣ ልጃቸው ናቸው ሚካኤል እምሩ። አዎ፣ ለምን እንዲህ እንዳደረጉ ልነግርህ እችላለሁ። ሚካኤል እምሩ ና ጠቅላይ ሚኒስትር ሁን ሲሉት ያልሆነም ሲል ማን ነው ዕዳችንን የሚከፍልልን የእኛ እኮ አገር ናት እና ብለው ነው ያዘዙት። አባቱ አዎ አባቱ ና ምትፈልግም ቡት ነው። ለዚህም መንግስቱ ኃይለ ማርያም አንድ ትልቅ በጣም ትልቅ ኳሊቲያቸው የረዷቸውን ሰዎች አልነኳቸውም። በጣም በጣም ተከላክለዋቸዋል እስከ መጨረሻ ድረስ አንዱ ሚካኤል ምሩን እንደሌሎቹ አልገደሉም ወይም አላሰሩ። ደጃ ዝማች ከበደ ተሰማን ያልገደሏቸው በዚህ መንገድ ስለረዷቸው ነው እሳቸው ማዘመድ ናቸው ሌላው ብዙ ሰው በደንብ ያልጻፈው የጥር 26 የ1969 መፈንቅለ መንግስት ብዙ ጊዜ ስለአብዮቱ ከተጻፉት መጽሐፎች ውስጥ ቦታ ይዞ አልተጻፈም። እንግዲህ ስለዚህ አብዮት የሚነግሩት ነገር ምንድን ነው? በዚህ ውስጥ ደግሞ የመኢሶን አሰላለፍ በተለይ አሁን ካለው ወቅታዊ ሁኔታ አንጻር ሲታይ ያኔ ራሱን የቻለ የነበረ አሰላለፍ እንዳለ ያሳያል። አዎ እንግዲህ ጥር ሃያ ስድስት በደርግ ውስጥ የተፈጠረውን ልዩነት ሴት ል የተደረገበት ነው መፍትሄ ያገኘበት ነው። ጥር 26 በፊት አዋጅ ታውቷል። ስምንት እዝባር አንድ መቶ ምናምን የሚል በኋላ አስር ምናምን አድርገው ነው እንደገና እንትን ያደርጉት። ያ አዋጅ የተደረገው ምንድን ነው? የደርግ አባል ተቀምጠው እንደዚህ የደቡብ ፖለቲካ እያካሄድን እስከ መቼ ነው የምንቀጥለው? ደግሞ የአንድ ሰው አይሎ መውጣት ተገቢ አይደለም እና ይሄንን ዘይትል ማድረግ አለብን ብለው ተነጋገሩ። ማናው ስሙ ፍቅረ ስላሴ የሀፓ መፈንቅለ መንግስት ሙከራ ነው ይላል እሱ። ይሄንን ግን እነዚህ ሰዎች ሰብስበው የነበሩትንን ዘጠና አራት ገደማ ናቸው ሰዎች፣ የደርግ አባል የዛን ጊዜ እነዚያን ሰብስበው ተነጋግረው ድምፅ አሰትተው መንግስቱ ኃይለማርያምን ስልጣን ቀምተውታል እነዚህ ሰዎች እሱ ሆኖ አሁን እነ መንግስቱ ኃይለ ማርያም ፈርሜንት እያደረጉ የተቃውሞውን እንትን መልክ በነሱ ውሳኔ እንዲሄድ እንትን እያደረጉ እያለ በአምስት ማታ የደርግ አባል እሱ እንትን ላይ ነበር ባህር ጽፈት ቤት ነበር። ከዚያ ተነስቶ ሲመጣ ልደት አዳራሽ ማለት ነው። ስብሰባ ተማሪዎች አድርገው ከዚያ ውስጥ የመየሶንና እና የሃባ ማይታወቁ በህቡ የሚታገሉ እንትናም ጽፎታል። ይሄንን ትንሽ ልብስ አድርጎ ፕሮፌሰር መረራ ጉዲና ይችን ኢንሲደንት አንስቶ ጽፏታል። ተኩስ መተኮሷ ምናምን አንስቶ ጽፏታል። እሱን አድርገው ተኩስ የተኮሱትኝ መየሶኖች ናቸው። አሁን አንዲት መኪና ከዚህ ከመነን ትምህርት ቤት በኩል ከልደት አዳራሽ ማለት ነው። ወጣ። በጣም እየፈጠነ ስትሄድ ይሄ ሰውዬ ደግሞ ከባህር ኃይል ቢሮው ተነስቶ ወደ ቤተ መንግስት ሲመጣ ይገናኛሉ። ያያቸዋል። ምንድን ነው ይልና የመኪናዋን ታርጋ ይይዛል። ይሄ ሰውዬ ያደርጋለ። አሁን እንግዲህ ከተገደሉት ሰዎች አንዱ እሱ ነው። እነዚህ ከሰባቱ ሰዎች ይሄ ሰውዬ ሲመጣ በቤተ መንግሥት ሲገባ መንግስቱ ኃይለማርያም፣ እንዳለ ተሰማ፣ ተስፋ ወልደ ስላሴ፣ ፍስሃ ደስታ ሌሎችም እንደዚሁ ሆኖ እዛ እንዲህ አድርገው ያፖች ይህን ሰርተው ምናምን እያሉ ከመየሶንም ሰው የነበረ ይመስለኛል። እዚያ ላይ እያሉ ሲያወሩ ይሄ ሰው እኮ እኛ እየሰራ ነው እንዴ? ሌላ ሰው ምናማው እንዲህ አይነት መኪና እንዲህ ብላ በዚህ ሩጣ መታ እዚህ ስትገባ አይቻለሁ ሄጄ ከነጋሽ ዱባለ ቢሮ የትራንስፖርት ኦፊስ ነው፣ ሄጄ አጣራለሁ ብሎ ከእነሱ ተለይቶ ሲሄድ መንግስቱ አለ እነዚህ ጋር ነው አብዮት የምናካሄደው ብሎ ከጅ ዘራፋሉ። ይቺ ናት ኢኒ ያን ያህል ፍጥነት የሰጣቻ ተለጥር 26 ይቺ ኢንስደንስ ናት። ነገሩ ሊቆይ ይችል እንደሆነው እንጂ መደረጉ አይችልም። እና የጥልደ ሀያ ስድስት ሰዎች የሚነግሩኝ ማነው ስማቸው? ስዩም መኮነንም ተስፋ ወልደ ስላሴ። አንድ አንድ መፈንቅለ መንግስት አልነበረም ይባላል ይሄ መፈንቅለ መንግስት። አዎ፣ ግን እዚህ መፈንቅለ መንግስት ላይ ወደ ጎን ብዙ ያልታየው እርሰው የጻፉትን እንደ መረጃ ትውልዱ ወይ ደሞ እንደ እውነተኛ ታሪክ ውሰድ ከተባለ እና ሀይሌ ፊዳ የተናገሩ ነገር አለ። ጥር 25 ቀን ምን ይላል? በመጻፎት ገጽ 130 ረ ጀምሮ ጥር 26 ቀን ቀደም ብሎ ዶክተር ሰናይ ልኪ ለፖለቲካ ካሪ ተማሪዎች በፓርላማ አዳራሽ በቅርቡ ላጥላጥ ይኖራል አልጋ የለመደው መሬት ተኛ ቢሉት